ሰላም ለእናንተ ይሁን፣ ውድ የኢቫንጀሊካል ቴሌቪዥን ተከታታዮች። ይህ ሳምንታዊው የብዕር ትሩፋት ፕሮግራም ነው። በሳምንታዊ የብዕር ትሩፋት ፕሮግራም በዶክተር ዘካሪያስ አዱኛ የተዘጋጀውን የወንጌላዊ ያለ የሚል መጽሐፍ ይዘንላችሁ ቀርበናል። ምናልባት የወንጌላዊ ያለ የተባለበት ምክንያት ግልጽ ትርጉሙ ወንጌልም ወንጌላዊም ያስፈልጉናል ከሚል የደራሲው እምነት አኳያ ነው ይህንን በዚህ እንድትረዱት ያስፈልጋል ይላል እሱ እንኳን በሰላም መጣህ ዶክተር አመሰግናለሁ ከቆያችን በጣም ጥሩ ዶክተር ዘካሪያስ አዱኛ ማን ነው አገልግሎቱስ ምንድን ነው ከየት ተነሳ አጠር አድርገህ እስኪ ለመግቢያ እንዲሆነን አመሰግናለሁ እኔ ቀደም ከዚህ ስነሳ እንደነበረው ዶክተር ዘካሪያስ አዱኛ ይባላለሁ ባለትዳር እና የሶስት ልጆች አባት ነኝ የመራናታ የሄቨንና የካቦድ ማለት ነው። በኢትዮጵያ ሙሉ ወንጌል በብርጭቆ ቀኝ መስቀል አጥቢያ ውስጥ ጌታን ያገለግላሉ አመልካለሁ። ደግሞ ጌታ በሰጠኝ ሌላ እድል በኪንግደም ፓሽን ሴሚነሪ ፕሬዚደንት ሆኜ ያገለግላለሁ። ኪንግደም ፓሽን ሴሚነሪ ማለት በኢትዮጵያ ውስጥ ወደ ዘጠና አንድ ካምፓሶች፣ በምስራቅ አፍሪካ ደግሞ አስራ አንድ ካምፓሶች ከፍቶ በስነ መለኮት ከመጀመሪያ ዲግሪ እስከ ፒኤችዲ እያስተማረ ያለው ትምህርት ቤት ነው። እዛ አገለግላለሁ። በተጓዳኝ ደግሞ የወንጌል ስርጭት፣ የወንጌል ስራ፣ ቤተክርስቲያን ተከላ፣ የሚሽን ስራዎችን በመስራት ላይ ይገኛለሁ። በጣም ጥሩ ዶክተር በጣም እናመሰግናለን። አሁን ወደ ዋናው ርዕሳችን ወደዚህ መጽሐፍ አዘገጃጀት እንግባ። በዚህ መጽሐፍ ላይ አንድ የታዘብኩት ነገር በአዎንታዊ አመለካከት የተሞላ ነው። ነገሮችን በበጎ ጎን የማየት እንትን አለ። እንደው መልካሙ ዘር ብቻ ለመዝራት ያሰብክም ይመስላል። አንድ ሁለተኛ ነገር ደግሞ የመጣህበትም ሂደት ይህን ይመስላል። ይህን ከምናየን ከአንድ ቦታ ላይ ያደግህበት ሂደት አንድ ቦታ ላይ መታሰቢያነቱ በሚል ሀሳብ ከገለጽከው ላይ ራሱን የቻለ ወግ ያለው ምስክርነት ነው እና እሱን ብንጠቅሰው ለምሳሌ የወንጌል ሰራተኝነት ስራዬ ስራ ውስጥ ገመዴ እንድትወልቅ ተቀዳሚ ተጽዕኖ አሳድሮብኛል ብዬ በቀዳሚነት የምጠቅሰው የስምንተኛ ክፍል ተማሪ ሆኜ ለመጀመሪያ ጊዜ ያነበብኩትን አንድ አማርኛ መጽሐፍ እንደ መነሻነት አነሳዋለሁኝ። መጽሐፉ ወንጌል ለሁሉ የተሰኘ ሲሆን በአፍሪካ ኢቫንጀሊስቲክ ኢንተርፕራይዝ እየተዘጋጀ ለሁለተኛ ደረጃና ከፍተኛ የትምህርት ደረጃ ተቋማት ውስጥ የሚማሩትን ወጣቶችን በክረምት እረፍት ጊዜያቸው ከሚያሰለጥን ሚኒስትሪ አንዱ ነው ይልና መጽሐፉን ልክ እንዳነበብኩኝ ከጓደኛዬ ጋር በቁጥር አምስት ለሚያክሉ ሰዎች የምሥራችን ቃል አካፈልኩኝ። በመጀመሪያው ተነካ። በሂደት ውስጥ የአፍሪካ ኢቫንጀሊስቲክ ኢንተርፕራይዝ ስራ አስኪያጅነት የሚያገለግሉት ዶክተር መልሳቸው መስፍንን ተዋወቅኳቸው። ከእሳቸው ጋር ስንገናኝ ዛሬን ብቻ ሳይሆን ነገይንም ጭምር ያሳዩኝ ነበር። በእርግጥ እሳቸው ወጣቶች ወዳጅና መጋቢ ናቸውና አንዴን እንዳዩኝ አመኑኝ። ብዙ ኃላፊነቶችንም ሰጡኝ። ያደኩበትና ያማመልክበት አጥቢያ ቤተ ክርስቲያን እንኳ በቅጡ በሚገባ ሳይረዱኝ፣ እሳቸው ግን ለስልጠናና ትምህርት ወደ ተለያዩ አካባቢዎች ይልኩኝ ነበር። በእርሳቸው ደራሲነትም የተደረሱትን ሀያ አምስት መጽሐፍቶቻቸውን በነጻ ስላቀረቡልኝ ደጋግሜ አንብቤ ያለሁኝ ዛሬ ላለሁበት የሥነ ጽሑፍ ዓለም፣ የሥነ መልኮት ዓለም፣ የመጽሐፍት ዓለምና የሚስዮናዊነት ዓለም ሁሉ መነሻና ማበረታቻ ሆነውኛል እያለ እስከ ዕለተ ሕልፈታቸው ያለውን ሁኔታ በአንተ ሕይወት ውስጥ ያሳደሩትን ተጽዕኖ ይገልጻል። በትክክል ይህ ተጽዕኖ በምን ያህል መጠን ነክቶሃል? በሕይወትህስ ላይ በህይወት ላይ ላፈራኸው ፍሬስ በምን ያህል መጠን ነው አስተዋጽኦ ትላለህ? በዚህ አጋጣሚ ይህን እንድትነግረን ነው። አዎ፣ ምናልባት ቀጥሎ ያለው የመጽሐፉ አንቀጽ ምን ያክል ተጽዕኖ እንዳሳደሩብኝ እንዴትም እንደምወዳቸውም በደንብ ነው የሚያሰኘው፣ ባነቦ ፈቅድልኝ። እሺ ከ1998 ዓ ምት እስከ 2015 ዓመት ድረስ ለ17 ዓመታት አብረን የጌታ ወንጌል አገልግለናል። ዳሩ ግን እሳቸው ጉዞአቸውን አራዘሙ። በተሰጣቸው ዘመን የጌታን ፍቃድ በሚገባ አገልግሎ ወደ አባታቸውና ወደ አገለገሉት ጌታ ዘለቁ። ለመጨረሻ ጊዜ በ2015 በብዙም ኮንፈረንስ ላይ ስለነበሩ ያው በእጅ ምልከታ ሰላምታ ተቀያየርን፣ ተለያየን። ከዚያ በኋላ ሳንገናኝ ቀረን። በሁለት ሺ አስራ ስድስት ግን ዝና የገነነ በዓለም ላይ መቼ ትመጣለ ፊትን እንዳይ በጣም ናፍቅ ያለው የኔ ጌታ ፊትን እንዳየው መራናታ በጣም ጓጉቻ ያለው የኔ ጌታ ፊትን እንዳየው መራናታ ብሎ ደጋግሞት ይዘምሩት እንደነበረው ሊያዩት ወደ ነፈቁት ጌታቸው ገሰገሱ። የኔ ዋርካ የእኔ ዝሆን የእኔ ዘግባ ከጌታ በታች ትልቅ አሻራ በእኔ ህይወት ውስጥ አስቀምጠሃል፣ እወዳለሁኝ። የዚህ መጽሐፍ መታሰቢያነቱ ለዶክተር መልሳቸው መስፍን ይሁንልኝ። ዘላለማዊ መታሰቢያ ሰው ዶክተር መልሳቸው እኔ እንደ ዋርካ ነው የማያቸው፣ እና እንደ ዝሆን ነው የማያቸው፣ እንደ ዘግባ ነው የማያቸው በኢትዮጵያ ቤተ ክርስቲያን ደረጃ ስንመለኮት የአፍሪካን ጭምር ትልቅ ስራ የሰሩ ሰው ናቸው። በግሌ ናት ኦንሊ ሚኒስትሪ ካሪንግ ፎርሚ በጣም ብዙ ሰፖርት በማድረግ ቢሮአቸው መጥቼ እንኳን ቢሮ ውስጥ ምግብ ባይኖር ከውጭ ሻይ ቡና እያስመጡ ይርበዋል እያሉ ልብሶችን ብቻ ሊነግር አልችልም። መጽሐፍ ብቻ አይደለም ራእይንም ጭምር አሸክሞኛል። ኬሪ አደርጉኛል ያምኖኛል። መጽሐፍቶች እንኳን የምናስተምርበትን በገንዘብ ነው የሚገዛ ግን ለእኔ ከሸትክ በኋላ ትመልሳለ ሚል በጣም ብዙ ተጽዕኖ አድርጎብኛል። በጎ ተጽዕኖ ማለት ነው። ዶክተር መልሳቸው ለእኔ በእውነት በጣም ብዙ ብዙ ብዙ በመጽሐፍቱም ቢሆን አሁን በአማርኛ መጽሐፍች ች ያለው ጀስት በሚሽን ስራ ቢሆን በወንጌል ተልእኮ ስራ ቢሆን ቴዎሎጂ ስኩል አሁን መስርቼ እየመራ ነው ያለውት ዘጠና አንድ የደረሰው ካምፓስ እሳቸው ዛኔ ዛኔ በውስጥ ባሳደሩት ነው መስርቼ ወደዚህ ስራ የገባሁት እና ዛሬ ኖሮ ያሉበትን ደረጃ ይሄ መጽሐፍ እንኳን ሳያገኙ ነው ያረፉትና በጣም ብዙ ብዙ ማለት ይቻላል፣ ግን ስሜታዊ ስለሚሆን እንደሱ ነው። አሁን ይህን መጽሐፍ ሳይ ምናየው መሰለ በብዙዎቿ ወደፊት ትንሽ ጊዜ ያለንና እንመጣበታለን። ወደ ገጽ ሰላሳ ላይ አወንታዊ የወንጌል አሰባበክን አወንታዊ ጎን ብቻ በጥሩ ጥሩ ዘሮችን በመዝራት ጥሩ ውጤት የመጠበቅ ኃላፊነት እና ደግሞ ማንነትን ሊገልጥ የሚችል ሀሳብ እዚህ ውስጥ ስላየው ነው ለዚህ መነሻና መንደርደሪያ የሆነው አስተዳደግ ይህንን ይመስላል ለማለትም ነው ይህ ዘር የእሳቸው ዘር ይህንን ፍሬ አፍርቷል እሳቸው ጌታ ይባርካቸው ዘላለማዊ ህይወትን የታተሙበትን ዘላለማዊ ህይወት ወደ ታተሙበት ዘላለማዊ ህይወት ሄደዋልና ነገር ግን ይህ በጎ ነገር በአንተ ላይ ያሳደረው መንፈስ በቀጥታ ተገልጧል፣ ተገልጧል። ወደፊትም እየገለጠ እየተገለጠ ይሄዳል። ያበረታኛል፣ አበርትቶኛል የምትለው በምን ያህል መጠን ነው? አንተም ለሌሎች ተመሳሳይ ነገር በማድረግ በኩል በምን ያህል መጠን ተሳክቶልኛል ትላለህ? አዎ እሳቸው በኢኮኖሚክስ በጣም ታዋቂ ምሁር ናቸው። በኢኮኖሚ ሚኒስቴር ደረጃ የሰሩ ሰው ናቸው። እንደገና በኢኮኖሚክስ ፒኤችዲ ማለት ቀላል ነገር አይደለም። በተለይ በዛ ጊዜ አሁን አይደለም የሰሩት። እንደገና በኢትዮጵያ ሙሉ ወንጌል ውስጥ በጣም ታዋቂና ተወዳጅ ሰው ናቸው። ምናልባትም የመጀመሪያው የኢትዮጵያ ሙሉ ወንጌል ስንመለኮት ሲቀረጽ ካሪኩለም ስሰራ ያሉበት ሰው ናቸው። ቀላል አይደለም ማለት ነው። እንደገናም በኋላ በኢትዮጵያ አብያተ ክርስቲያናት ውስጥም በጣም ትልቅ ተወዳጅነት ያላቸው እና ግን እንደዚህ ትልቅ ሰው ሆኖ የምታገኛቸው ፓስተሮች ፓስተሮች ኮንፈረንስ ላይ ክሩሴድ ላይ የሆነ ምናምን ቦታ አሳሳ የምታገኘው ቲኔጀርስ ነው የምታገኛቸው ህጻናት ላይ እድሜያቸው 13፣ 14፣ 15 ተቀብለ ይሆናሉ እና እንደነሱ ሆኖ አብሮ ሲሆኑ አይቻለሁ። እኔም ከእነዛ ማካከል ስለነበርኩኝ ትልቅ ናቸው፣ በሰውነትም ግዙፍ ናቸው። ዶክተር መለሳቸው ሁሉ ሰው ያውቃል እና ትልቅ ናቸው። ከእኛ ጋራ ጆፍ ጆፍ ብሎ ያሉ ሲጫወቱ እኛ የሚበላውን እየበሉ ቲሸርት ኛ የምንለብሰው ምንለብሶ ፎቶ ብሮ አብሮችን ተነስቶ አብሮ አብሮችን አብሮን ተነስቶ ብዙ ብዙ ነገር አይቻሉ ና አሁን እኔ ትኩረት አቅጣጫዬ አገለግላለሁ፣ ክሩሴድ አገለግላለሁ፣ ፓስተር ኮንፈረንስ አገለግላለሁ። ግን በጣም ብዙ የትኩረት አቅጣጫዬ አዳድ ሰዎች ጋር ደግሞ ቲኔጀርስ ጋር ወጣቶችን ሳይ እንዴት በሚል ልብ እንደማቀርባቸው አለና ብዙ በጎ ተጽዕኖዎች በዚህ ደረጃ አሳድሮብኛል። እሱንም አልረሳውም። አገልግሎትም ደግሞ ብዙ ጊዜ ኔጌቲቭ ነገር አይታያቸውም። ብዙ ድካም ቢኖርም ድካም ውስጥ ብርቱ ነገሮችን ነው የሚያነሱት። ዶክተር መለሳቸው መስፍን እኔ አብራቸው በኖርኩበት አስራ ሰባት ዓመት ምናልባት አልተነግረላቸውም፣ አልተወራላቸውም፣ መጽሐፍም አልተጻፈላቸውም። ምናልባት ወደፊት እግዚአብሔር እርቶኝ በዛ ሊመጣ እችል ይሆናል እንጂ በእርግጠኝነት ቆንጆ የሆነ ልብ መጋቢነት ልብ ለአገልግሎት የሚጠቅም ለጀኔሬሽን የሚጠቅም ነገር መጽሀፍት እየጻፍኩ ነው ስላቸው፣ ዋው ዋው አሉኝ። ማስተርሴን ሰርቻለሁ ተመረኩኝ ኮ ስላቸው፣ እንዴት አዳማ ትሬኒንግ ላይ ነበርን እቅፍ አድርጎ እንዴት እንደሳሙኝ አውቃለሁ። ፒኤችዴን ጀምር አለ ስላቸው፣ ደግሞ ተክቻለሁ ማለት ነው አሉኝ። ስኬቶችን በሙሉ ስነግራቸው ሂ ዋዝ ቬሪ ሀፒ። በጣም ነው ደስ ደስ የምላቸው። እና እነዚህ ነገሮች አሁን እኔ ሰው ከኔ እንዲበልጥ እንጂ እኔ እኩል እንዲሆን አልፈልግም። ቢሮ ውስጥም አብረን የምናገለግል ሰዎች ቸርች ውስጥ ያውቃሉ። እና ከእኔ በላይ ሆኖ እንዲቀርቡ ነው የሚፈልገው እንጂ በእውነት ሰው ከኔ እኩል እንዲሆን አልፈልግም። ከእኔ እኩል ብቻ እንዲሆን ከሰራው እኔ ሰራው አይደለም ማለፍ አለበት። ሰው ማደግ አለበት። የበለጠ ለእኔ ያልተገለጠልኝ ነገር ተገልጦላቸው የሚገርም ነገር ለቤተ ክርስቲያን ለምድሪቱ ማምጣት አለባቸው ብዬ ነው አምነውና፣ ይህን የወረስኩት ከዶክተር ወረሳቹ ማስፈል ነው። በጣም ድንቅ ነው፣ በጣም ድንቅ ነው። ይሄ ከዚህ ሐሳብ ጋር የሚወራረስ ነገር ገጽ መቶ ሰላሳ ላይ ስላነበብኩ ነው። አሁን ለምሳሌ ምን ይላል እዛ ላይ ገጽ መቶ ሰላሳ አካባቢ የወንጌል ሰባኪ ቅድመ ዝግጅት ይልና ይህ ባህሪ፣ ይሄ አሁን የምታወራልኝ ባህሪ እዛ ውስጥ የሚንጸባረቅ ይመስለኛል። በሌላ መልኩ ደግሞ እስቲ አብረህ እንድታመጣልኝ እፈልጋለሁ። አንደኛ የመንፈስ ዝግጅት ያስፈልጋል። መሰጠትና የግል ጸሎት ይላል። ለመንፈስ ቅዱስ ክፍት ሆኖ ዝግጁ የሆነ ልብ ሊኖረው ይገባል። የስነ መለኮት ትምህርት ዝግጅት ይልና በገንቢ ገንቢ መልኩ እነህ ለምንድን ናቸው? የወንጌል ሰባኪ ቅድመ ዝግጅቶች ናቸው። በእነህ ዝግጅቶች ፊት ስለሚቆመው ተግዳሮት ያንን ተግዳሮት እንደሚታለፍ በዛ ተግዳሮት ሰለባ የሆኑ የተቸገሩ ሰዎችን አልጠቀስኩም ነገር ግን መልካሙን ዘር እንዴት መዝራት እንደሚቻል ነው የተናገርከው። እና ይህም በተመለከተ የምትነግረኝ አለ ወይ? እስቲ ልክ ነው። ብዙ ጊዜ ሰዎች ደካማ ጎን ማየት ይቻላል። አንድ ጊዜ እያስተማርኩኝ፣ አንድ ሰው የምታቁትን ሰው ምሳሌ ስሙን ጻፉት፣ ጻፉትና እንደምሳሌ ተጠቅሙ አልኳቸው። እዛ ዊክነስ እንደ ስትራንግዝ የምለውን ነገር ጻፉ አልኳቸው። መጀመሪያ ግን ደካማ ጎኑ ጻፉ አልኳቸው። በቃ ይጽፋሉ። እንደ ጉኖ ጽፉት፣ እንደ ጉኖ ጽፉት። ዊክነስ እንዚ አንዱ 14 ጻፈ። 14 ደካማ ጎን ጻፈ። ከዛ አሁን ደግሞ ብርቱ ጎን ጻፉ አልኳቸው። ሂ ሮት ኦንሊ 3 ፖይንትስ፣ ሶስት ነገር ብቻ ጻፈ። እዛ በጣም ይገርማል። ደካማ አንተ ነህ፣ እሱ አይደለም አልኩት። የሰውየውን ብርቱ ጎን ማየት ካቃተ ብዙ ድካም ያለው አንተ ጋር ነው። አይኒ ታውሯል ማየት አልኩት። አየ ብሌሲንግ ያለው በረከት ያለው ደካማ ጎን ማየት መቻል ሳይሆን ብርቱ ጎንን፣ ፖዚቲቭ ነገር ማየት ላይ ነው። ፎልት ፋይንደር መሆን ጤናማነት አይደለም። በተለይ ጸሐፊ ስንሆን ደግሞ አሁን ይሄ ዘጠነኛ መጽሐፌ ነው። እስካሁን ደስ የነበሩት መጻሕፍቶችም ኔጌቲቭ ነገሮች ላይ ሳይሆን የሚያተኩረው ሁልጊዜ ፎርጅድ ብሮች ፎርጅድ ብሮች በወጡ ቁጥር ፎርጂድ ብሮችን እያስተዋወቀ ያስተከ ሄደ ማስታወቂያ ይሰራ ነው የምንሄደው። እኛ ግን ማድረግ አለብን አንድ የመጀመሪያውን ትክክለኛውን ኦሪጂናል ብሮችን ማስታወቂያ ይቻላለብን። ኦሪጂናል ነገር ትክክለኛውን ነገር ነው። አስተምሮ እኔ ማስተምሮ አስተምሮ፣ ጤናም አስተምሮ፣ ትክክለኛ አስተምሮ፣ ጠቃሚ አስተምሮ ጊዜ ቢያልፍ ዘመን ቢቀያየር ሰው ቢበላሽ ሚዲያ ቢበላሽ ፖለቲካ ቢበላሽ የማይንቀሳቀሰውን የማይናወጠውን በእግዚአብሔር ቃል ላይ የተተከለውን እውነተኛውን አስተምህሮ በመጽሐፍ ላይ ማስቀመጥ መቻል አለብኝ። እኔ ሞታለሁ፣ የመጽሐፍ አይሞትም። በእርግጠኝነት እኔ ሞታለሁ። ጌታ ኢየሱስ ካልመጣ የዛሬ አንድ ሺህ ዓመት ይህ መጽሐፍ አለ። ምክንያቱም ኢንተርኔት ላይ ፖስት ይቻለው እና ምን ሊሆን አይችልም ማለት ነው እና መጽሐፍት ሀብት ነው፣ እውቀት ነው፣ ኤክስፒሪየንስ ነው፣ ደግሞ ሪሶርስ ነው የመጨረሻ መጽሐፍ ውርስ ነው። ዛሬ ብቻ አይደለም ለነገም ይቀርባል። እና እኔ ስጽፍ ወንጌል ሰባኪ ብዙ ችግሮች ይገጥመናል። መንገድ ላይ እናገኛለን። የት እናገኛለን? ምን ችግሮች ያለን የዝግጅት ማለት እናገኛለን። ለምሳሌ መሰረት አንዳንዴ ይጠፋል። ሾው መንገድ ላይ ታገኛለን። ሾው ብቻ በውጡነት ስለተባለ ያንን ግዳጅ ለመጨረስ ይታይ ይችላል። የግል ጸሎት ሳይኖር ብድግ ብሎ ይሄዳል። ኃይለኛው ሳታስር እንዴት ወደ ኃይለኛው ቤት ትሄዳል ላል ለማፍረስ እንደገና የመንፈስ ቅዱስ መንፈስ ቅዱስ ሲሰራ አይ እኔ በዚህ ነው የለመድኩት። በልምድ ብቻ መሄድ የለብንም። መንፈስ ቅዱስ አሰራሮ ልዩ ልዩ ስለሆነ ዝግጅት፣ ልባችን ማዘጋጀት ክፍት ማድረግ አለብን። ምራክሎች ድንቆች ሊኖሩ ይችላሉ። ስራው የኛ ሳይሆን የስጋ ሳይሆን የእግዚአብሔር መንፈስ ቅዱስ ስራ ነው። ምክንያቱም ሆሊ ስፒሪት ኢዝ ኤ ሚሽነሪ ጋድ። መንፈስ ቅዱስ በዚህ ዘመን በምድር ላይ የተቀመጠው ድንቆችን፣ ተአምራቶችን፣ ፈውስን ምናምን ለመስጠት አይደለም። ስልክ ቁጥር፣ ጫማ ቁጥር ለመናገር አይደለም። የሰውን ስም መጥራት አይደለም። በሽታ ኩላይት፣ ጭጓራ ምናምን ለመፈወስ አይደለም። መንፈስ ቅዱስ ያን የተጠማውን ለመጥራት የተጠማውን ልቡ በጥማት የተነሳ የተታትረው እንደ ኮትቻ መሬት ትርትርትር አለ ውሃ አቶም የሚጠጣ የተቸገረ ነፍስ አለ። ስለዚህ ለዛ ነፍስ ሲባል መጥተዋል ጌታ መንፈስ ቅዱስ። አሁን መንፈስ ቅዱስ ከቤተክርስቲያን ጋር በትልቅ ሥራ እየሰራ ያለው የወንጌል ስራ ነው። የወንጌል ስራ ስለሚሰራ መንፈስ ቅዱስ እና ወንጌልን ለይተሰለማናይ ሰባኪውም ሚሽነሪውም ለወንጌል ስርጭት በዋናነት ልቡን ክፍት አድርጎ መኖር አለበት፣ መንፈስ ቅዱስ ማለት ነው። እና ሌላ የስነመለኮት ትምህርት ያስፈልጋል። አንዳንዶቹ ቴዎሎጂካል ሚሽን የሚባሉ አሉ። ቴዎሎጂካል ሚሽን ማለት የክርክር ስቴጆች አሁን ሶሻል ሚዲያ ሲሆን ቴዎሎጂካል እውቀት የሚፈልጉ አሉ። ዝም ብለን ሄደን አልመሲሳ ያድናል ብንል አይሆንም። አልመሲሳ ምንድን ነው ማወቅ አለብን። የዘላሚክ ዶክትሪን ማወቅ አለብን። ኦኬ ዊሽ ዳፍቱ ለርና አባውት ዳ ሆሊ ቁርአን፣ ስለ ቅዱስ ቁርአን ማወቅ ብቻ አለብን። ስለ መጽሐፍ ቅዱሳችን የሚገባ ማወቅ አለብን። ስለ እምነታችን ስለ ባሃኦላ ማወቅ አለብን። ስለ ኦንሊጅስ ማወቅ አለብን። ስለ ጆቫ ዊትነስ ማወቅ አለብን። ስለ ሞርሞን ማወቅ አለብን። ስለ ስለ አዋቀ ፈና ማወቅ አለብን። ኦኬ ስለ ኤቭሪቲንግ። ለኦርቶዶክስ ወንጌል የምናገር ሰው ካለ ስለ ስለ ምስጥራቶቹ ማወቅ አለበት ስለ ድርሳናት ማወቅ አለበት። ስለ መጽሐፍቶቻቸው ቅዱሳን መጽሐፍት መቀመጥ ማወቅ አለበት። ካላወቀ እንዴት አድርጎ ነው ወንጌል ምሰኮ። ሰው ዶክትሪናሊ ቴዎሎጂካሊ ኪቡድ መሆን አለበት፣ መማር አለበት። እኔ ጌታ ልኮኛል በሚል ብቻ በሆኔ ብቻ አይሆንም። ሰከንድ ማለት ያስፈልጋል። የምለውን ፖዚቲቭ ነገር ለማሳየት በጣም ድንቅ ነው። በጣም ድንቅ ነው። አንድ የወንጌል ሰባኪ ለወንጌል ስርጭት ስራ ከመሰማራቱ በፊት ሁለገብ የሆነ ቅድመ ዝግጅቶችን ሊያደርግ ይገባል። ከእነዚያም መካከል የሚከተሉ ጥቂቶቹ ናቸው። ብለ ጥቂቶቹ ስትገልጥ በአወንታዊ መልኩ ገለጽካቸው። በጣም ድንቅ ነገር ነው። ገጽ ሰላሳ ላይ አሁን ልንነጋገርበት ከሚገባ ነገር ውስጥ አንዱ ደግሞ ለምሳሌ ለረዥም ጊዜ ከወንጌል ወንጌል አገልግሎት ይሄ ቀጥታ የወንጌል ስርጭትን ራስን ማግለልና ለዛ የወንጌል ስርጭት ጀማሪ ክርስቲያኖችን ወደፊት የማምጣት የነሱ ግዴታ ብቻ ያስመስሉታል የሚል ጨዋታ ተጨዋወተን ነበርና ይህንን በተመለከተ ጽፈሃል። እስቲ ይህንን ልታብራራው ከቻልክ። ምክንያትህ ምንድን ነው ይህንን ለማለት? በምን መጠን በምን ያህል መጠን አተኮርክበት በዚህ ሀሳብ ላይ ገጽ ሰላሳ ነው ግን ሰላሳ አንድ ላይ የምናረኩትኝ ትዝብት ብዬ ነው ያስቀምሱ፣ ትዝብት ብዬ ነው። እና ይሄ ትዝብት የምለው አሁን ላወራ ያለውን ነገር እና የጠየክኝን ነገርም ለማብራራት የሚያክል ተደረጎ ነው። እና አንድ ጌታን እንደ ግል አዳኛቸው አድርገው የተቀበሉ ሰሞን እና አዲስ ጌታን እንደ ግል አዳኛቸው አድርጎ የተቀበሉ ሰሞንና በልጅነታቸው የአገልግሎት ጅማሬ ሰሞን በወንጌል ስብከት የሚታወቁ ሰዎች በቤተ ክርስቲያን ውስጥ ሰፋ ያለ አገልግሎት ማገልገል እንደጀመሩ ቀስ በቀስ የምስራቸውን ቃል ከመናገር ችላ ማለትና እነርሱን እንደማይመለከት ወይም የማስተባበር ስራ ብቻ እንጂ ለራሳቸው መሄድ መቆም የሚታይባቸው ቀላል የሚታይባቸው ቀላል አይደሉም ይላል ማለትም ወንጌል መስበክን የአዲስ ክርስቲያን ወይም የጀማሪ አገልጋይ ተግባር አድርጎ እንደ መቁጠር ያክል ይቆጠራል ይላል። ምን ማለት ነው? አንዳንድ ጊዜ መንገድ ላይ ወንጌል የሰበኩ ሰዎች ሲያልፉ አህዛቦቹ አዲስ ጴንጤ ነው፣ አዲስ ጴንጤ ነው ይላሉ። ይህን ምን ምን አይነት መልስ ይኖረዋል? አዲስ ጴንጤ ነው ወንጌል የሚሰብከው እንደማለት ነው ምን ማለት ነው? የቆየ ጴንጠ የበሰለ ጴንጠ የሚባሉት አይሰብክም ወደ ምድምድም ነው። እውነትም ነው ደግሞ ማሳያቸው ደግሞ እንመለከታለን። ብዙ ጊዜ የቤተ ክርስቲያን ውስጥ ያሉት ሰዎች ሲነር የሚባሉት ሰዎች ያሰማራሉ። ልክ ወንጌት ስጭት ሰዎች ለወንጌት ስጭት ሲሄዱ እነሱ ቢሮ ተመልሶ ወይ ከስልክ ጋር ወይ ከሆነ ነገር እየጸለው እንኳን ምጠብቅ ጭጥሩ ነበረ። ወይ ከስልክ ጋር ወይ ከሰው ጋር ነው የምታገኛቸው። እና የአመት ማለት ነው ለሀገር ድንበር የሚጠብቁ ሰዎችን ወደ ጦር ሜዳ አሰማርተ ለራሴ ወደ ጓዳ እንደማመለስ ማለት ነውና በጣም ከባድ ነገር ነው። ይልቁንም አዳዲስ ሰዎች ይላል መጽሐፉ እራሱ እዚህ ጋር አስቀምጫለሁና እነዚህ አዳዲስ ሰዎች የሚስራችኑ የሚናገሩት መጀመሪያ ጌታ ከየትና ከምን እንዳወጣቸው ሲያስቡ እንደ ውለታ ምላሽ ቆጥሮት ይሰብካሉ። አዳዱ ሰዎች ይነሳሳሉ በዛ ሰሞን ድንቅ ነገር ስለሆነላቸው። አዎ ይሄ እንግዲህ እውቀት ኖራቸው አይደለም ወይ ስልጠና አግኝቶ አይደለም ዶክትሪናሊ፣ ቅድም እንደተናገር ነው ዝግጅቶች አድርጎ አይደለም። ምናልባት መንፈስ ቅዱስ ስላልተሞላ ላይሞላ ይችል ሆና መደነቃቸውን የሚያውጁት፣ መደነቃቸውን የሚያውጁት። ሁለተኛ ደግሞ ሁለተኛ ምክንያት ደግሞ የጌታ ፍቅር ከአእምሮ በላይ ስለሚሆንባቸው ስለ ጌታ መስበክና መናገርን አይጠግቡም ምን ላድርግልህ ጌታ ወይ ውይ እያሉ ነው የሚሰብኩትና ታዲያ በጌታ ቤት እድሜ ማስቆጠርና በአገልግሎት ቦታዎች ላይ መሾም ሁለታውንና ፍቅሩን ያስረሳል ወይ ወንበሩ ስልጣኑ ሹመቱ ቻችሁ ውስጥ ያሉ ነገሮች ፓስተር ስንባል አፖስትል ስንባል ፕሮፌት ስንባል ቄስ ስንባል ሽማግሌ ስንባል፣ ለምንድን ወጣ ብሌ ወንጌል ማሰብ እኮ የኔ የኔ እይታ በህይወት መስበክ እንዳለ ነው፣ መጽሐፍ ውስጥ አለ። በቃል መናገርም ደግሞ አለ። ደግሞ ምቹ ቦታዎችን ፈልጊ ለወንጌል መናገርም ደግሞ አለ። አንዳንድ ፖዚሽን ያላቸው ሰዎች ምቹ ጊዜያቸው ለወንጌል የሚጠቀሙት እንደ ጳውሎስ አይተናል። ከጳውሎስ አንበልጥ መቼም ጳውሎስ አግሪጳ ፊት ቆሞ እኮ ወንጌል ነው የሰበከው። ለአንተም እኮ ይሄ ወንጌል ይጠቅማል ስለው በቀላሉ እኮ ክርስቲያን ልታደርገኝ ነው አለ። አዎ አለ። ጴጥሮስም እኮ እንደዛ ነው ያለው እንድንበት ዘንድ ከሰማይ በታች፣ ኦኬ ከሰማይ ሌላ ስም የለም አለ። ኢየሱስ ነው አለ እንጂ፣ እኛንም እኮ የሰበኩን ሰዎች አሉ። ስለዚህ ሸንጎ አይቀር፣ ፍርድ ቤት አይቀር፣ ንጉሥ ፊት አይቀር። ዌር ቨር ዊጎ ዊ አር ፕሪቸርስ የኢትዮጵያ አብያተ ክርስቲያናት ሊሆን ይችላል ኢትዮጵያ ካውንስል ሊሆን ይችላል ፕሬዚዳንት ሊሆን ይችላለሁ። እኔ ከፕሬዚዳንቱ ይልቅ ከኢትዮጵያ ምናምን ከመባሌ በፊት ወንጌል ሰባኪ ነኝ። ኤቭሪ ክርስቲያን ወንጌል ሰባኪ ነው። ተግባራዊ ክርስቲያን ክርስትና ጋር ከሄድን ነብይ ብትሆን ሐዋርያ ብትሆን ኦር አሁን በሚባለው ማለት ነው፣ ሐዋርያ ሲጀምር ስራው ውጪ ነው። እና ስራችን ምንድ መሆን ያለበት ውስጥ አምልኮና የእግዚአብሔር ቃል ማጥናት ህብረት ማድረግ ነው። ውጭ ግን ሁላችንም ወንጌል ሰባኪዎች ነን። ማንም ቢሆን ማንም ቢሆን ወንጌል ሰባኪ ነው የሚሆኑ እኒያውም የመጽሐፍ ቅዱስ ተቋም የመጽሐፍ ቅዱስ ትምህርት ቤት ተቋም ወይ ደግሞ የኪንግደም ፓሽን ሴሚናሪ ፕሬዚደንት ነኝ፣ ፕሬዚደንት ነኝ። ዬ ሱፌ ለብሼ ሁልጊዜ እንትኔን ማድረግ እችላለሁ። እኔ አሁን ፊልድ ወጥቼ እኮ ሰብካለሁ። ወንጌል የጀማ ሰብካለሁ እኮ ዋንቱ ዋን ሰብካለሁ እኮ አደራጅና ወጥቼ ያብራቸው ወጣለሁ እኮ አሁን እኔ ልክ እንደዚሁ በቤተ እምነት ደረጃ ፕሬዚዳንት የሆኑ ሰዎች፣ ዋና ጸሐፊ የሆኑ ሰዎች፣ መሪ ረኛ ሊድ ፓስተር የሆኑ ሰዎች፣ መሪ ቄስ የሆኑ ሰዎች ሁሉ ወጥቶ ወንጌል መስበክ ግዴታ ነው። ዛሬ እንደውም መሞት አለብን እኛ ነን። እንደውም ሚሽናሪ መሆን አለብን እኛ ነን። ሚሽናሪ ሆነን ወደ ፓኪስታን ወደ አፍጋኒስታን ወደ ሩቅ ምስራቅ ወደ አርባ ስልሳ ምንድን አስር አርባ መስኮት የሚባለው ወደዛ መሄድ ያለብን እኛ ነን። የተማር ሰዎች የገባን ወንጌል በደንብ የገባን ገዳም የገባ ሰዎች እኛ ነን እና እሱን ነው አዳዲስ ሰዎች ባይሆን የሚለውና አስቸ አንተ እንግዲህ ሚስዮናዊ ነህ። አገልግሎቱ ከትምህርቱ ጋር ነው ያለ ይሄ የሚስዮን አገልግሎት መጀመሪያ ሲጀመር፣ አሁን ስለ ቤት ትናግራለህ። ስለ እስራኤል ለዚሁ ተልእኮ እንደተጠራች ያ የብሉይ ኪዳን ዘመን እስራኤልን ቤት ይላት እንደነበረ እንደውም ከማህበረሰብና አገር ከሚለው ይልቅ ቤት የሚለው ወደ ሰባ ጊዜ እንደተጠቀሰ ዚህ መጽሐፉ ጽፋል። ያንን ተልእኮ ያንን ለምድሪቱ የእግዚአብሔርን ክብር ትገልጥ ዘንድ የታጨችው ቤተ ክርስቲ እስራኤል፣ ከዛ በኋላ በሚቀጥለው ጊዜ ደግሞ ቤተክርስቲያን ኃላፊነቱን ወስዳለች የሚል ሀሳብ ያለ ይመስለኛል። እዚህ ውስጥ አይደለም አይደለም፣ ያንን ተልእኮ የምታራምደው ማነች አሁን፣ ቤተክርስቲያን የሚል ይመስለኛል። በዚህ ረገድ እንደ ማብራሪያ በተሰጠነ ልክ ነው። እስራኤል እግዚአብሔር ሲመርጣት ራሱ ደብል ብሌሲንግ ይባላል በሚሽን ቴዎሎጂ። የመጀመሪያ ብሌሲንግ የላይኛው ብሌሲንግ ቀጥታ የእስራኤል ሕዝብን ይመለከታል። እግዚአብሔር አብርሃምን ዘሩን እንደሚያበዛ፣ ሁለተኛው ደግሞ ይህ አንደርጋውንድ ያለው ቦተም ብሌሲንግ የሚባለው እግዚአብሔር በልጁ በኩል ያለውን ብሌሲንግ በአብርሃም ዘር በኩል በአብርሃም ወገብ ውስጥ ለማሳለፍ ቃል የገባበትና እግዚአብሔር ዓለምን በሙሉ የሚጠቀልልበትን ዓላማውን ያወራበት ነው። እስራኤላዊያን ግን ኖ አይደለም፣ እኛ ብቻ ነን አምላክ ያለን፣ አምላክ የእኛ ብቻ ነው፣ ይህ አምላክ የእኛ ብቻ ነው ብሎ ነው አጥር አጥሩ አጥር ሳያፈርስባቸው አንዴ ጠላት እየላክባቸው፣ አንዴ ባቢሎናዊያንን አንዴ አሶራውያንን፣ አንዴ እንትን እየላክባቸው፣ እያፈራረስባቸው እግዚአብሔር እንዴት አድርጎ ወደ ተልእኮ እናመጣ። በኋላ ተልእኮ እየቀረበ እየቀረበ ሲመጣ ለሰባት መቶ ዓመት አካባቢ ባርነት ስር ከአሶራውያን ባቢሎናውያን፣ ከሜዳውያንና ፋርሳውያን ከዛ ግሪካውያን ከዛ ሮማውያን አደርገና በሰባ አካባቢ ከነን ካተ በተናቸው ከረጅም ጊዜ በኋላ አሁን 1948 አካባቢ ላይ ሀገር ሆኖ መጡ። ሲመጡ የእስካቶሎጂካል ቪው የመጀመሪያ መዛኔክ ቪው ነው የሚባለው የመሲሁን ሀሳብ ነው የሚያራምደው አሁን ግን እስራኤል የተደራጀችው እንደ ማንኛውም ሀገር ክርስቶስ ትፈልጋለች። ሴም ላይክ ሌላ ሀገር ናት፣ ክርስቶስ ታስፈልጋታል። ማመን አለባት፣ ካላመኑ አይድኑ። እምነት ነው የሚያስፈልጋቸው። ክርስቶስ ለሁሉም ነው የሞተው፣ ግን ለእኛ እንደ ቤተ ክርስቲያን ግን የበለሷ ማቆጥቆጥ ኢስካቶሊካሊ እይታ አለው። አዎ መጨረሻ ዘመን ላይ ያለውን ነገር ሰርድ ቴምፕል መገንባቱን ስንመለከት፣ ሶ አሁን ጊዜው የእስራኤል ሳይሆን የቤተ ክርስቲያን ነው፣ ለዓለም ሁሉ ወንጌል መስበክ ለዓለም ሁሉ ድነት ማቃበል የሚለውን ለማሳየት ተፈለገ። በጣም የሚገርም ነው ዶክተር ሀገራችን እዚህ አይደለም ለምለው የሰማይ ነው። ያንን ተልእኮ ቤተ ክርስቲያን ወስዳለች እና ኃላፊነቱን በዚህ ልክ ትረዳ ነው የሚለው ይህ መጽሐፍ። የወንጌል ያለ የሚለው በዶክተር ዘካሪያስ አዱኛ በጣም ነው የማመሰግነው። የወንጌል ያለ ይልና አንድ ሊረሳ የማይገባው ነገር ወንጌላዊም ወንጌልም ወንጌላውም ያስፈልጉናል የሚለው ከዚሁ የቤተ ክርስቲያን ታላቅ ተልዕኮ የተነሳ ነው። ተመልካቾቻችን፣ የዛሬው የብዕር ትሩፋት ውይይታችን በዚህ ያበቃል። ነገር ግን ይህንን ርዕስ ከዶክተር ጋር ወደፊት ሳንመለስበት የምንቀር አይመስልንም። ምክንያቱም ሰፊ ሀሳቦች ስለያዘ ነው። ለዛሬ በዚሁ እንሰናበታለን። ሰላም ለእናንተ ይሁን።